ለኦቲዝም ልጆች የማይመከሩ ምግቦች፣ ኦቲዝም ያላቸው ልጆች በፍጹም መመገብ የሌለባቸው ምግቦች። እነዚህ ምግቦች በጣም ለነሱ አደጋ ነው። ምግቡ በእነሱ ላይ ምን ጉዳት ያደርሳል? በተጨማሪም በዚህ ምግብ ቦታ፣ በማይመገቡት ቦታ ምን መተካት አለብን? ታዲያ ምን አይነት ምግብ ይመገቡ? ሰላም ጤና ይስጥልን። እንኳን ወደ እንማማር ቻናል በሰላም መጣችሁ። ይህ ቻናል ስለ ልጆች አስተዳደግ፣ ስለ ኦቲዝም፣ ኦቲዝም በልጆች ላይ ምን ይመስላል፣ ስለ ስለ ስነልቦና የምንማማርበት ቻናል ነው። በጣም ብዙ ማለት ታተርፉበት አላችሁ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንግዲህ ኦቲስቲክ ልጆች ያመጋገብ ልምዳቸው ሊለያይ ይችላል። የምግብ ምርጫቸው በጣም የተገደበ ሊሆን ይችላል። ነገር ግን የተሻለ ብለን የምናስበው ወይም ደግሞ መመገብ የለባቸውም ብለን የምናስበውን እነግራቸዋለሁ በዚህ ቪዲዮ። ቪዲዮን እስከመጨረሻው በማየት ለልጆች እውቀትን አትርፉ። በዛሬ እንግዲህ አሁን በመጀመሪያ ማሳያቸው በፍጹም መመገብ የሌለባቸው ምግቦች ነው ኦቲስቲክ ልጆች በፍጹም መመገብ የሌለባቸው ልጆች ምንድን ናቸው ስንል አንደኛ የተቀነባበሩ ምግቦች የተቀነባበሩ ምግቦች መመገብ ለልጆች ከፍተኛ የሆነ የኦቲስቲኩን ወይም የኦቲዝሙን ሌብል ደረጃውን ከፍ የሚያደርግ ነው ማለት ነው ሁለተኛ ደግሞ ጉልተን ይሄ እንደ ስንዴ ገብስ፣ አጃ፣ በዛ ውስጥ የሚሰሩ ምግቦች ፓስታ ሊሆን ይችላል መኮረኒ ሊሆን ይችላል። እና እነዚህን በለልጆች ከሰጠን እነዚህም ከፍተኛ የሆነ ባህሪያቸውን ይቀይራል ማለት ነው። እነዚህም መመገብ የለባቸውም ማለት ነው። ሶስተኛ ደግሞ ከፍተኛ የስኳር ይዘት ያላቸው ምግቦችና መጠጦች እነዚህ ከፍተኛ የስኳር መጠን ወይም ሶፍት ድሪንክ የምንላቸው እነሱም እንደ ከረሜላ፣ ለስላሳ መጠጦች፣ ጣፋጭ ኬኮች ሊሆን ይችላል ጭማቂዎች ሊሆን ይችላሉ። ከፍተኛ የሆነ የደም ስኳር መጠን በከፍተኛ ሁኔታ ስለሚጨምር የባህሪ መለዋወጥ ወይም ሃይፐር አክቲቪቲ ያስከትላል ማለት ነው። ይሄ ኦቲስቲክ ላላቸው ልጆች ሳይሆን ለሌላቸው ልጆች ራሱ በጣም ጣፋጭ የሆነ ነገር ሲበዛ ሃይፐር አክቲቪቲ ነው የሚያስከትለው፣ ከፍተኛ የሆነ የባህሪ መለዋወጥ ነው የሚያስከትለው እና ይሄ ለልጅ በፍጹም አይመከርም። ሌላው ደግሞ ሰው ሰራሽ ቀለሞች፣ ለምሳሌ አሁን በኩኪ ላይ ቀለሞች የተለያዩ ቀለሞች ሚክስ በማድረግ እንዲያምር ወይም ሲያዩት እንዲያምር በማድረግ የተለያዩ ቀለሞችን በመጨማመር ኩኪ ሊሰሩ ይችላሉ እና ያንን በዛ የተቀመመውን ምግብ ኩኪ ሊሆን ችል ኦር ሳምቲንግ እነዛን ነገሮች ለልጆች መስጠት ይሄም ከፍተኛ የሆነ የባህሪ ችግርን ያስከትላል። ሌላው ደግሞ የተጠበሱ ምግቦች የተጠበሱ እንደ ቦንቦኖ፣ ዶናት ብለን ምንገዛው እነሱም በልጆች ላይ ከፍተኛ የሆነ ሶዲየም ስላለው በውስጡ እና ደግሞ ሰው ሰራሽ የሆኑ ነገሮችን ስለሚጨማመሩበት ወይም ሊገቡበት ስለሚችል ይሄም ለጤና ጎጂ ነው። እንግዲህ እነዚህ ምግቦች መመገብ የለባቸውም። ካል ምን አይነት ምግብ ነው መመገብ ያለባቸው የሚለውን ደግሞ እነግራችኋለሁ። ቪዲዮውን እስከ መጨረሻው እዩት። ይሄም ምግብ ሁሉ በልጄ ላይ ከከለከልኩት ምን አይነት ምግብ ነው መመገብ ያለበት ታዲያ ልጄ ብላችሁ ልታስቡ ትችላላችሁ። ይሄን ደግሞ እነግራችኋለሁ። ቪዲዮውን እስከ መጨረሻ እዩት። እንግዲህ መመገብ ያለባቸው ምግቦች ምንድን ናቸው ስንል ኦቲስቲክ ያላቸው ልጆች በአንደኛ ደረጃ መመገብ ያለባቸው ምንድን ነው? ያልተቀነባበሩ ምግቦች ማለት ነው። አን ፕሮሰስ ፉድ የሚባሉት ማለት ነው። እነዚህን መመገብ አለችው። ይህም ደግሞ ምን ማለት ነው? ፍሩቶችን በቃ እንደ ሙዝ ሊሆን ይችላል፣ ኦሬንጅ፣ ስትሮበሪ፣ ቡልቤሪ፣ ኪዊ፣ አፕል እነዚህን የልጆችን የሀይምሮ እድገት በከፍተኛ ደረጃ ወይም ደግሞ ጤንነትን ስለሚሰጡ እነዚህን ምግቦች ማዘውተር አለብን ማለት ነው። በሁለተኛ ደረጃ ደግሞ ከፍተኛ ጥራት ያላቸው ፕሮቲኖች እንደ ዶሮ፣ እንቁላል፣ የሳር ከብት፣ ሳልመን እዚህ ላይ ስጋ፣ ማንኛውም ስጋ ሊበሉ አይችሉም። የሳር ከብት ስጋ ብቻ ነው መመገብ ያለባቸው። ወይም ደግሞ ይህም ማግኔት ካልቻልን እንኳን ሁሌም ዶሮና እንቁላል ሆን ሳልመን ብንሰጣቸው በልጆቻችን ላይ ከፍተኛ ለውጥ ነው የምናሳያቸው እና ባህሪያቸውን ያስተካክላል የእድገት ደረጃ የአእምሮ የእድገት ደረጃቸው ደግሞ ጤነኛ እንዲሆን ያደርጋል ማለት ነው። እነዚህ ጤነኛ ምግቦች በፍጥነት ተሰጠናቸው በቅርቡ የልጆቻችን ልጆቻችን ባህሪ ሲለወጥ እናያለን ማለት ነው። ሌላው ደግሞ ቡናማ ሩዝ፣ ይሄ ነጭ ሩዝ ምናምን ሳይሆን ቡናማ ሩዝ እና አጃ፣ እነዚህ ደግሞ ከፍተኛ ወይም ደግሞ ጤነኛ የአእምሮ እድገት እንዲኖራቸው ያደርጋል። ይሄ ቡናማ ሩዝ እና ኦትስ ኦር አጃ ምንለው ማለት ነው። ሌላኛው ደግሞ ኦሜጋ ኦሜጋ ስሪ ያላቸው ምግቦች ማዘውተር ማለት ነው። ይህም ማለት እንደ ለውዝ አጠቃላይ አጠቃላይነት የምንላቸው ነገሮች ለልጆች የአእምሮ እድገት በጣም ጠቃሚ ስለሆነ የዘር ፍሬዎች ወይም ደግሞ ሲድስ እንደ አሳ ኦሜጋ ስሪ። በነገራችን ላይ ኦሜጋ ስሪ ለጤናማ የአእምሮ እድገት በጣም ጠቃሚ ነው ማለት ነው። እንደ ፍሌክስ ሲድ ተልባ ሊሆን ይችላል ተልባ በፓንኬክ መልኩ ሊሆን ይችላል እየቀላቀልን ብንሰጣቸው እነዚህ ጤናማ የአእምሮ እድገት እንዲኖራቸው በጣም አስፈላጊ ነው ማለት ነው። በአምስተኛ ደረጃ ደግሞ ጥራጥሬዎች ቢንስ እንደ ባቄላ፣ ሽምብራ እነዚህ በውስጣቸው ከፍተኛ ፕሮቲንና ና ፋይበር ስላለ እነዚህን ብንመገባቸው አንደኛ የአስተሳሰብ እድገታቸው በጣም እየጨመረ ይሄዳል። ጤናማ የአእምሮ አስተሳሰብ ሊኖራቸው ይችላል። ከእድሜ ለምሳሌ የአራት አመት ና የአምስት አመት ኦቲስቲክ ያላቸው ልጆች የአራት አመት ና የአምስት አመት ልጆች የአምስት አመቱ የአራት አመቱ ሊበልጦ ይችላል ማለት ነው እና ስለዚህ በደረጃቸው እንዲኖሩ እነዚህን ጤነኛ ምግቦች ለልጆቻችን መርጠን መመገብ አለብን ማለት ነው። ሌላው ደግሞ ካልሲየም ና ቫይታሚን ዲ፣ በካልሲየምና በቫይታሚን ዲ የበለጸጉ ምግቦችን መመገብ አለብን። እንግዲህ ቫይታሚን ዲ ና ካልሲየም የምንላቸው ምግቦች ምንድን ናቸው ስንል እንግዲህ እንደ ወተት አስተዋጽኦች ሊሆን ይችላል። ቅጠላ ቅጠሎች፣ ለምሳሌ ስፒናች ስፒናች አሁን ከፍተኛ የሆነ ካልሲየምና ቫይታሚን ዲ ስላለው እነዚህን መመገብ ወይም ጎመን፣ እንጉዳይ፣ ሌሎች የቫይታሚን ዲ የሚሰጡ ምግቦችን በመስጠት የልጃችን ኦቲዝም ሌብሉን መቀነስ እንችላለን ማለት ነው። እና በነዚህ ጤናኛ ጤናማ የሆኑ ናቹራል ምግብ መመገብ ማለት ነው። ናቹራል ስንል እንግዲህ ከጉልተን ፍሪ የሆነ ምግቦችን መመገብ አለብን ማለት ነው። ሌላው ደግሞ እንደ ምክር አድርጌ የምነግራችሁ ወይም ደግሞ ማወቅ ያለባችሁ ነገሮች ምንድን ናቸው ስንል የተወሰነ የምግብ ምርጫ መረዳት። ለምሳሌ አሁን ልጆች መጀመሪያ ላይ በጣም ብዙ ምግቦችን ሊመገቡ ይችላሉ። ብዙ ሳንመርጥላቸው ጉልተን ሊሆን ይችላል፣ ጉልተን ያልሆነ ሊሆን ይችላል እና በጣም ስለሚወዱ ከነዛም ምግቦች ለማራቅ ቀስ እያልን ነው መጀመር ያለብን ማለት ነው። ኦቲዝም ያለባቸው ልጆች ለምግብ ወይም ለሽታ ወይም ደግሞ ለቀለም ከፍተኛ ስሜታዊ ያደርጋቸዋል። ስለዚህ የሚወዷቸው ምግቦች በመረዳት በአንዴ ሳናቆም ቀስ እያልን አዲስ ምግብ በማስተዋወቅ ማስለመድ ይገባል ማለት ነው። ሌላው ደግሞ መደበኛ የምግብ ሰዓት መኖር። እንግዲህ ይሄ የምናነግራችሁ እንደ ምክር ነው። ማድረግ ያለባቸው ነገሮች እንደ ምክር ሊሆን ይችላል የምትወስዱት። እና ሌላው ደግሞ መደበኛ የምግብ ሰዓት መኖር ይሄ በጣም አስፈላጊ ነው። አንደኛ አስተሳሰባቸው እንዲጨምር እንዲያስቡ አቴንሽን እንዲኖራቸው ያደርጋቸዋል፣ ማለት ነው የልጁን ጭንቀት ይቀንሳል። ይሄ የመደበኛ የምግብ ሰዓት ሲኖር የምግብ ጭንቀት ይቀንሳል። ሌላ ደግሞ የአመጋገብ ልምድን ሊያሻሽል ይችላል ማለት ነው። ለምሳሌ አንድ ሰዓት ሰጠ ነው ከሀያ ምንሰጠው ከሆነ ወይም ደግሞ ትንሽ ሳንድቆ ምና ምንሰጠው ከሆነ ምንም አያስብም፣ በቃ እንደሚበላ ነው የሚያውቀው። እና ለምሳሌ አንድ ሰዓት ቁርስ ሰጠ ነው ከሆነ አራት ሰዓት ላይ ስናቅ፣ ስድስት ሰዓት ኦር ሰባት ሰዓት ደግሞ ምሳ እያል እስከ ዲነር ድረስ ያለውን የተወሰነ የሰዓት ጋፕ በመፍጠር የአስተሳሰብ እድገታቸውን እንዲጨምሩ ማድረግ ይሄ በጣም አስፈላጊ ነው። ሌላው ደግሞ የምነግራችሁ በጣም በመጨረሻ ማድረግ ያለባችሁ ነገሮች ከምንም ከምንም በላይ የባለሙያ ድጋፍ ያስፈልጋል ማለት ነው። ኦቲስቲክ ልጆች ያላቸው ልጆች የባለሙያ ድጋፍ በጣም ያስፈልጋል። የሕጻናት ሐኪም ወይም ፔቴትራ የምንለው ማለት ነው የሕጻናት ሐኪም ወይም ደግሞ የተመጣጠነ ምግብ ባለሙያ ዳይቶችን ዳይት ባለሙያ የሆኑት ማማከር የተሻለ ነው ብዬ እንደ አድቫይዝ አደርጋችኋለሁ ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል። ብዙ እውቀት እንዳገኛችሁበት ተስፋ አደርጋለሁ። እንግዲህ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ብዙ ስለ ልጆች እውቀት ታገኛላችሁ። በሌላ በአስተማሪ ቪዲዮ እስከምንገናኝ ድረስ ቻው ቻው።